በሚያሳዝን ሁኔታ ኤፍራታ እና ናታን ተጣሉ። ናታን የኤፉን ልብ ሰበረው ኤፉም እንግዲህ ያፊት ወንድምህ ነው ብላ ልትነግረው መጣ ነበረ በቤት ውስጥ ነገር ግን የእሱን ስም በምታነሳ ጊዜ ምንም ስለባልስ ልታነስልኝ ነው። በማለት በአፍንጫዋ ደም እስከሚፈሳ ድረስ ተናገራት። እሷም የዚህ ጊዜ መስማት አልፈልግም የእሱን ስም በዚህ ሲላት እሺ ብላ ስትሄድ ናታን ደግሞ እንደምታዩት በእጁ ግርግዳውን ሲደበድብ ነበር። እሷም እንግዲህ በመናደድ እና እኔን ነው እኔን ነው ሂጂ ያልከኝ። እኔ ነው ያልከኝ እኔ ነው ናታን ብትለው አዎ አንቺን ነው በማለት ነግሯታል። የዚህ ጊዜ ኤፍሪም እያለቀሰች ወደ ቤቷ ሄዳለች። ወደ ቤቷም ሄዳ እያለቀሰች ባገኛት ጊዜ ባለቤቷ ያፌት በጣም የወዳታል። እሷም አሁን ላይ ግን እንደዚህ ሲላት ወደዋለች ብዬ አምናለሁ። እያለቀሰች ብዙ ነገር እየሆነች ደረሰላ። ሲደርስ ምን ሆነሽብኝ ነው እኔ ቆንጆ ምን ሆነሽብኝ ነው በማለትም በዋን እየጠረገ ሁሉንም ነገር ሲያባብላት እና እንትን ሲላት ነበር። ከዛም እንግዲህ አሁን ላይ አይፍዬ ሁሉንም ነገር በቃ ተታ ለማን ነው የምኖረው በማለት ያፊትን አፈቃረች ያፊት ጋራ በቃ ያኔ ሰላም ስትለው ስማት እንደምትጸየፈው እንደምትና እንደሚያናድዳት ሁሉ ዛሬ ግን ግዴታ ናት ካለብኝ ስለሰበረው ከያፊት ጋራ ወድጅም ባይሆን ግዴታ ለወደውና ላከብረው ይገባኛል በማለት የሚያደርጋትን ሁሉ ታሪኩን ሁሉ እየነገራት እኔ ለምንድን ነው ለማንም ለምንድን ነው አንድ ቀን እንኳን ደስታ እንትን የማልለው? እነሱ በደስታ በፍቅር እየኖሩ እኔ ለምንድን ነው? በማለት እያለቀሰች፣ ያፊትም ይደርሳል። ያፊትም ይህንን በሰማ ጊዜ ሁሉንም ነገር ያስረዳታል። ታሪክም የሚነግራት እኔ እንደዚህ ማልቀስ ምናምን ነገር እንደዚህ አይመቸኝም። ሲያለቅሱም እንትን የማልወድም አላቅም እንደዚህ ማባበል ነገር ግን አንድ ነገር ከጠቀመሽ ብሎ ያለፈውን ታሪኩን ሁሉ ያስረዳት አለ። ኤፍ ይህ ያስረዳት፣ እሷም እንግዲህ ይህን ሰምታ ብመላ እቅፍ ሲያረጋት እሱ ጋር ሄዳ ሲቆጥር ማለት ስንትን ስትል ነበር ስትጽናና። አሁን ላይ እንግዲህ ኤፍ ወደ ናታን ማነው ወደ ያፊት ሄዳለች ማለት ነው፣ ያው እዛ የሆነችው ሁሉንም ነገር ማድረግ አለብኝ የሚል ነበረ። ምክንያቱም እሱ እንደዛ አድርገህ ሰው ገድሏል ብሎ ነው እንግዲህ እሷን በማስፈራራት እኔ ለእነሱ ዝቅ ብዬ ከእነሱ ከፍ ማድረግ ነው የምፈልገው ብላ ራሷን ሽጣ ለአፌት ብላ እንትን ያለችው ነው። ግን ለናታን ብላ ናታንም በእርግጥ ይሄን ቢላት አላጠፋም። በፊት ጊዜ ልቡን ሰባ ሰባብረዋለች እኔ በቃ አልወድህም እያለች በጥፊ እስከ መምታት ድረስ ደርሳለች። እሱም እስቲ መጎዳትን እንደዚህ ነው በማለት ነግሯት፣ አለሷም ልቧን ተሰብራ በአፍንጫዋ እስከሚነስራት ድረስ በአፏ ደም እስከሚመጣባት ድረስ ተናግሯት ሄዳለች ወደ ቤቷ ማለት ነው። እንግዲህ የሚገርመው ነገር ደግሞ ወደ ጺ ጋ ስንመጣ ጺ የአባቷን ሞት አወቀች። ደብዳቤውን ውጭ ላይ ተጥሎ የተገኘውን መረጃ እንብሳ እራት ሊበሉ ቁጭ እንዳሉ እራት የተዘጋጀላቸው ቤኒና ማኖስም ናታናቸው ያዘጋጁት እራቱን እና እነሱ በረንዳ ላይ እንደነበሩ ሁሉን ነገር እራት አቅርበው እኔ ማና የጣሉ የምለው ሉሊት ነች፣ ነው የምለው ሉሊት ምንግድህ ይህን ነገር እንትን ስትል ንውራት ብሉ ሲባሉ እሷ ከዛን ከቀን ጀምሮ አብሬያችሁ በልቼ ከታመምኩ ቀን ጀምሬ እኔ አላምናችሁም በማለት መልሷን ትመልሳለች። የዚን ጊዜ ጺም እየሳቀች በዶ ያደረገቻት እንድርጊት ከዛም ስለ ሆቴልና ስለማን ነው ስራው ስትነግረው ማነች ቤዚ የሆነች ጓደኛ ትሄዳለች ። ስለዚህ እኔ ሆቴሉን ብገዛውና ምናምን ስትለው በድንገት ተነስቶ የማይኮን ነገር ነው እያለ ስላት እንዳውም ምንትን ስትል እኮ ድርጅት ስትል የሆነ ነገር ትዝ አለኝ። ማን እንደሆነ አላቅም። በሩን በጣም እየደበደቡ በሩን ስከፍት ይህንን ወረቀት አገኘሁት ወንድሜ አለችው እና ሄዳ አምጥታ ያን ወረቀት ስታነብ ያፊት ማን ነው ናታን አባት ማን ስለተወጣ እግዚአብሔር ያጽናና እያሉ ያን ደብዳቤ ታነበዋለች። ፄ እንግዲህ አንብባ ትደነግጣለች። እነሱም ደንግጠው አይናቸው ሁሉ እስከሚፈጥ ድረስ እንትን ሲሉ ነበረ በሰሙት ነገር እንዴት እንዴት እያሉ ማለት ነው እሷም ግን ደንግጣለች። ምክንያቱም እንዳትናገሪ ተብላ ነበር። ያችም ማነች ሉሊት ሁሉ አሁን ላይ እንዴት የሚል ያው እሷ እያስመሰለች ነው። ማነች ስሟ ጽ ማለት ነው። ሁሉንም ነገር ሰምታለች። ያው እንግዲህ የአያቷን መሞት የአባቷን ማለቴ ነው የአባቷን መሞት አታውቅም። ስለዚህ ያንን ደብዳቤ አነበበችው ያነበበችው፣ በቃ ሁሉም ነገር ደህና ነው ሁሉም ነገር ደህና ነው እያለ ናታንም የድንጋጤ መንፈሱን ሲያወራ ምን ሲል ነበረ ያለ ማለት ነው። እንግዲህ አሁን ላይ ማነች ኤፍዬም ወደ ያፌት ሄዳለች ማለት ነው። ናታንም እንግዲህ ተው፣ እንቅርቷል፣ ህይወት ይቀጥላል፣ ህይወት የራሴ ህይወት አለይ በማለት ነው ልቧን ሰብሯት የነገራት። ሁለተኛ እንግዲህ ቢንያምና ወደ ቢንያምና ወደ አጎቱ ልጅ ዳጊ ስንሄድ ማን ነው ስሙ ዳጊ ደብቋል ማለት ነው። ታንዴም ሁለቴ እናትየዋም ጠየቀችው እሱም ጠየቀ። ምንም ነገር ከልጅ ጋር ምንም ደባሪ ፍላ አላረጋቸውም ሲል አዎ በፍጹም እኔ እኮ መቼ ቀረብኩት? በአንዴ ታዲያ እንዴት ሆኜ ልራቅ? ከሱ ከልጅ መራቅ አለብህ በቃ አይጠቅምም እያለ ሲለው ነበረ። እሱም ያው እንግዲህ ባደረገው ነገር፣ እንዴት ባጎቴ ፍቅረኛ እንደዚህ እየወደዳት እያለ እንዴት ይሄን አደረግኩ እያለ ውስጡን በጥያቄ ውስጥ ያጨናንቃል። ዳጊ ዳጊ አሁን ላይ እንግዲህ በጭንቀትና ብንትን ውስጥ ነው ያለው፣ ምክንያቱም አሁን ላይ ጣም ጭምቆታል። ሁሉም ነገር እንዴት እያለ ማለት ነው። እና እንግዲህ ምዕራፍ ሰማንያ አንድ ላይ ይህን ይመስላል። ዳጊ ሲጠየቅ ዝም ማለት አለበት ወይ ባደረገው ድርጊት፣ እኔ እንዲገናኙ አድርጊያለሁ፣ ነገር ግን እኔ በዛ አይነት ደረጃ ቀርቻለሁኝ ብሎ ይናገራል ማለት ነው። ሶ አሁን ላይ እንግዲህ እውነት ፂ እንትኗን ሐዘኗን ያኔ ትረዳለች ያኔ አባቴ ነው የሞተው በማለት ራሷ ታውቃለች ወይንስ የሆነ እግዴ ጽፎት ነው በማለት በእርግጥ ብላ እንትን ትላለች። እሷ ያፊትን እና ሎሊትም ልትሆን ትችላለች ብላ ጥያቄ ውስጥ ትገባለች ብዬ አምናለሁ ማለት ነው። እንግዲህ ያለ ሁኔታ ይህን ይመስላል ግን ሁለተኛ ያው ልቡ ስለተጎዳ ስለተሰበረ፣ ናታን በዚህ አይነት ኤፍዬን እንትን ሲላት፣ ኤፍም ያው እንግዲህ በድንጋጤዋ የተነሳ እኔ ነው እኮ ውጣ ያልከኝ ስትለው፣ አዎ ሲላት። የዝግ ጊዜ በቃ እሷም ይህንን በሰማይ ጊዜ ተነስታ የሄደችበት ምክንያት መነሻው ይሄ ነው። እና ለማንኛውም ይህን ይመስል ነበረ የዛሬው ክፍል ሰማንያ አንድ ቆይታችን ማለት ነው። ላይክ፣ ሰብስክራይብ እያደረጋችሁ ለቤቱ አዲስ የሆናችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ይሁኑ እላለሁኝ። እንግዲህ ወደ ቪዲዮው እንትን ስንል ናታንና ማን ነው ቢኒ ምግብ መስራት ውድድር ላይ ናቸው። ነገር ግን ቢኒም ይችላል ማነው ናታንም ይችላል ማለት ነው። ሰርተው አብሉ ተዋቸዋል። ይህ ጊዜ ቤዜሽና ማነች ጽሁፍ ምርጥ ጓደኛሞች ሆነዋል ማለት ነው። ምርጥ ካብሎች ማለት ነው እና አሁን ላይ እንግዲህ አፍላ ፍቅር ልበል ማለት ነው። ሀረግ ሀረግ ድራማ በዛ አይነት ነው ያለው እንግዲህ ኤፍ ማነች ጽም የአባቷ አሟሟት በራሷ ጊዜ አንብበዋለች ማለት ነው። ያው እንግዲህ ምንድን ነው የማለቱ እና የማገናዘቡ የእናትና የአባቷ ደግሞ በዚህ እንትን ይላሉ። ይብላምታ በት ይሆናል ማለት ነው የእሷ የእናትና የቤተሰቦቿ ሁሉም ነገር በቃ ነገር እንትን ብሎባታል፣ ተጨልሞባታል። አሁን ላይ እንግዲህ ሁሉም እንደዚህ ባሏት ጊዜ በቃ ናታን የማይወድ ለሱ ይህን ሁሉ መስዋዕት የምከፍለው ለምንድን ነው በማለት ወደ እናቷ ትቀላቀላለች ብዬ አስባለሁ። እና ለማንኛውም ይህን ይመስል ነበር ቤተሰቦቻችን። እንግዲህ ፈጣሪ ለሀገራችን ሰላም፣ ፍቅር፣ አንድነትን ያምጣልን። ባላችሁበት ሰላም እግዚአብሔር ይብዛላችሁ። ላይክ ሰብስክራይብን እንዳረሱ ለሁሉም ነገር ሰጣችሁልና እናመሰግናለን። ላይክ የረሳችሁ ላይክ አድርጉ እና ይሄን ይመስላል ማለት ነው ሀረግ ሰማንያ ክፍል ሰማንያ ይሄ እያለ ያለ ነው እንግዲህ ያለቀው ማለት ነው መጨረሻ ላይ አሁን ግን በቃ ኤፍ ማነች፣ ኤፍራታ ሁሉን ነገር እያነበበች እና ፊታቸውን ቸክ እያረገች ነው ያለችው። እና ለማንኛውም የነበረውን ቆይታ ይህን ይመስላል። ድምፁ ደግሞ ሳይለንት አድርጎ ነበር። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። ባላችሁበት ሰላማችሁ ይብዛ። በቀጣይ ክፍል ኤፉን እና እንግዲህ ማናጺህን ማለቴ ነው ጺህን ምን ላይ ደረጃ እንዳለ